ሎሚና ቲዩብ። የቬንዙዌላ መከላከያ ኃይል የአሜሪካን ጥቃት መቋቋም ይችላል? የዛሬው ጥንክራችን በዚህ ዙሪያ ላይ ያጠነጥናል። ተመሳሳይ መረጃዎች እንዲደርሱ የደውል ምልክቷን መጫኖትን አይርሱ። እናመሰግናለን። የአሜሪካ ተዋጊ ጀቶችን ተሸካሚ የሆነው ዩኤስ አር ጄራርድ አር ፎርድ በላቲን አሜሪካ አቅራቢያ በሚገኘው ኋላይ መድረሱ በዩናይትድ ስቴትስ እና በቬንዙዌላ መካከል እየተባባሰ የመጣውን አለመግባባት የሚያመላክት ነው። እንደ አውሮፓውያኑ ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ስትገኝ ይህ ግዙፉ መሆኑ ነው። ማኑኤል ኖሪንጋ ከ3 አስርት ዓመታት በፊት በአደንዛዥ ዕፅ አዘዋዋሪነት እንደተከሰሱት ሁሉ አሁንም የቬንዙዌላ ፕሬዝዳንት ኒኮላስ ማዶሮ ተመሳሳይ ውንጀላ ቀርቦባቸዋል እርሳቸው ግን ይህንን አጥብቀው ያስተባብላሉ። ዋሽንግተን በበኩሏ በዓለም ላይ ትልቁና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬንዙዌላ የባህር ዳርቻ አቅራቢያ ብታሰማራም ዓላማዋን ግልጽ አላደረገችም። ካራካስ ግን የሚመጣውን አደጋ ለመቀበል የተዘጋጀች ትመስላለች። ባለፈው ሳምንት የመከላከያ ሚኒስቴሩ ቭላዲሚር ፓይድሮ ሎፔዝ በማድሮ መንግስት ላይ የተቃጣውን ስጋት ለመከላከል በመላው አገሪቱ የምድር፣ የባህር፣ የአየር፣ የወንዝና የሚሳኤል ኃይሎች ሚሊሻዎችን ጨምሮ ግዙፍ ኃይል ማሰማራቱን አስታውቋል። ፓይድሮ ሎፔዝ በቴሌቪዥን በተላለፈው ንግግር ማድሮ ወደ 200000 የሚጠጉ ወታደሮች እንዲሰማሩ ማዘዛቸውን ተናግሯል። የዩናይትድ ስቴትስ ግዙፉ አውሮፕላን ተሸካሚ መርከብ ወደ አካባቢው መጣቱ ዶናልድ ትራምፕ በቬንዙዌላ ውስጥ ይንቀሳቀሳሉ ባሏቸው የአደንዛዥ እጽ አዘዋዋሪዎች ላይ የከፈቱት ወታደራዊ ዘመቻ አካል እንደሆነ ይናገራሉ። በዚህም የተነሳ በአካባቢው ሲንቀሳቀሱ በነበሩ ጀልባዎች ላይ በወሰዱት እርምጃ ከ80 በላይ ሰዎች ሲገደሉና ከፊል ሰርጓጅ መርከቦች ላይ ጉዳት ደርሷል። ነገር ግን አንዳንድ ተንታኞች ይህ እርምጃ ባለፈው ዓመት የተካሄደው ፕሬዝዳንታዊ ምርጫ በተቃዋሚዎችና በዓለም አቀፍ ታዛቢዎች የተጭበረበረ ነው ከተባለ በኋላ የመጣ መሆኑን ይናገራሉ። ዋሽንግተን ሕጋዊ አይደለም በተባለው ምርጫ ወደ ስልጣን የመጡትን ማዶሮ ለማዳከም አልፎ ተርፎ ለመጣል የምትወስደው እርምጃ አካል ሊሆን እንደሚችል ይከራከራሉ። የቀድሞ ማንነቱ ጥላ የማዶሮ ጦር ከዓለማችን ሀያል ሀገር የሚሰነዘርባቸውን ወታደራዊ ጥቃት መቋቋም ይችሉ ይሆን? በመስከረም ወር ላይ ማዶሮ ቬንዝዌላ ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውንና ከዚህም ቁጥር ጋር የሚተካከል ሚሊሻ ሊያስታጥቁ እንደሚችሉ ጠቁመዋል። ባለሙያዎች ግን ይህንን አሃዝ አጥብቀው ይሞግታሉ። ከ2020 እስከ 2023 በቦጎታ የቀድሞ የአሜሪካ ከፍተኛ ዲፕሎማት የነበሩት ጄምስ ስቶሪ እውነት አይደለም ትክክለኛው ቁጥር በጣም ያነሰ ነው። ማደሮ ባለፈው ዓመት አራት ሚሊዮን ድምፅ እንኳን ማግኘት አልቻሉም ሲሉ ለቢቢሲ ሙንዶ ተናግረዋል። ሰራዊቱም በጣም ከፍተኛ በሆነው ቁጥር የሚከዱ ወታደሮች የሚገኙበት ነው በማለት አክሏል። የዓለም አቀፍ የስትራቴጂ ጥናት ተቋም አይአይኤስኤስ ቬንዙዋላ በ123000 ወታደሮችና 220 ሺህ ሚሊሻ አባላትና 8 ሺህ ተጠባባቂዎች እንዳሏት ይፋ አድርገዋል። ስቶሪ እንዳሉት የቬንዙላ ወታደሮች እምብዛም ስልጠና የማያገኙ ወይም ደካማ የውጊያ ብቃት ያላቸው ናቸው። ከዚህ በተጨማሪ ደግሞ ብዙ የቻቪስታ ሚሊሻ አባላት አልታጠቁም። ምናልባትም በሰራዊት ውስጥ ብቃት ያላቸው ጥቂት ክፍሎች ሊኖሩ ይችላሉ ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸው። አክለውም የቬንዙዌላው ጦር የቀድሞ ሰራዊት ጥላ ነው ካሉ በኋላ አሁንም በአካባቢው አንዳንድ ልዩ ድጋፎች እንዳሉ ታምነዋል። እንደ አውሮፓውያኑ በ2006 በቀድሞ ፕሬዚዳንት ሁኩ ቻፌዝ ከሩሲያ ከተገዙ ወደ 20 የሚጠጉ የስኮይ ተዋጊ ጀቶች በተጨማሪ ቬንዙዌላ በ1980ዎቹ የዋሽንግተንን ዋና አጋር በነበረችበት ጊዜ በርካታ የአሜሪካ ኤፍ አስራ ስድስቶችን አግኝታለች። የስኮይ ተዋጊ ጀቶች በቀጠና ውስጥ ካሉት ሁሉ የላቁ ናቸው፣ እናንዳንዶች አሁንም እየሰሩ ናቸው። ኤፍ አስራ ስድስቶችን በተመለከተ አንድ ወይም ሁለት አሁንም እየሰሩ ይሆናል ብዬ አስባለሁ ብለዋል እስቶሪ የተቆጣጠረ ሚሳኤሎችና ድሮኖች። በጥቅምት ወር መገባደጃ ላይ ከአሜሪካ ጋር ያለው ውጥረት እየጨመረ በነበረበት ወቅት ማድሮ ቬንዝዌላ 5000 ሩሲያ ሰራሽ ኢግላይ ኤስ ጸረ አውሮፕላን ሚሳኤሎችን በቁልፍ የአየር መከላከያ ቦታዎች ማሰማራቷን አስታውቋል። ማዶሮ በቴሌቪዥን በተላለፈው ወታደራዊ ዝግጅት ላይ በዓለም ላይ ያለ ማንኛውም ወታደራዊ ኃይል የኢግላይ ኤስ ን አቅም ያውቃል ብለዋል። ኢግላይስ የአጭር ርቀት ዝቅተኛ ከፍታ ያለው ተንቀሳቃሽ የአየር መከላከያ ሲሆን የክሩዝ ሚሳኤሎችን፣ ድሮኖችን፣ ሄሊኮፕተሮችና ዝቅ ብለው የሚበሩ አውሮፕላኖችን መምታት የሚችል ነው። ቬንዝዌላ በቻይና የተሰሩ ቪኤን አራት የታጠቁ ተሽከርካሪዎችን ባለቤት ስትሆን በቅርብ ዓመታት ወዲህ ጥቃት ሊፈጽሙ የሚችሉ ድሮኖች ያላት ብቸኛዋ የደቡብ አሜሪካ ሀገር ሆናለች። ይህም ኒኮላስ ማዶሮ እንደ አውሮፓውያን አቆጣጠር በ2022 በወታደራዊ ሰልፍ ላይ እንዲታይ አድርገዋል። ቬንዝዌላ ከኢራን የካፕ ስሪ ፈጣን ጥቃት ፈጻሚ ጀልባዎችን ገዝታለች። ይህ ጀልባ የጸረ መርከብ ሚሳኤል ማስወንጨፊያዎችም ይዟል። አንቶኒ ሆሴ ዴ ሱክሬ መቶና ሁለት መቶ አንሰ አንድረድ እና አንሰ ቱ አንድረድ የተሻሻሉ የኢራን ሞዴሎች ላይ የተመሰረቱ እና በቬንዙዌላ የተመረቱ ድሮኖች ናቸው። በተጨማሪም አገሪቱ በሩሲያ የተሰሩ ከምድር ወደ አየር የሚወነጨፉ ሚሳይሎች አንቺ ሲር ኤስዋን እና በክ ኤምቱኢ መግዛቷ የተዘገበ ሲሆን እነዚህም እንደ የሩሲያው የህግ ባለሙያው አሌክስ ዙራዝቬሉ ከሆነ በቅርቡ በኤል76 የጭነት አውሮፕላኖች ወደ ካራካስ ተወስደዋል። በቀላሉ ሊበተን የሚችል ጦር ነገር ግን ቬንዙዌላ አለኝ በምትለውና በስራ ላይ ባለው መካከል ትልቅ ክፍተት አለ ሲሉ የውጭ ፖሊሲና መከላከያ ለጉዳዩ ተንታኝ የሆኑት ዶክተር አንድሬ ሰርቢን ፓንት ይናገራሉ። በአሜሪካና በቬንዙዌላ መካከል ያለው ውጥረት በግዛቲቱ ላይ ቀጥተኛ ጥቃት ወደ መፈጸም ሊያድግ ይችላል የሚሉት ስጋቶች እየተሰሙበት ባለበት በዚህ ወቅት የሀገሪቱ የአየር መከላከያ ስርዓት ትኩረትን ስቧል። ይሁን እንጂ አብዛኛው የአየር መከላከያና መቃወሚያ ስርዓት ሩሲያ ሰራሹ የፔጆራ ከምድር ወደ አየር የሚወነጨፉ ሚሳኤል ስሪቶች በ1960ዎቹ በመሆኑ ከአገልግሎት ውጪ ናቸው ወይም በአሜሪካ ቴክኖሎጂ በቀላሉ ጥቅም ላይ እንዳይውሉ ሊደረግ ይችላል ሲሉ ዶክተር ሰርቢን ፓንት ለቢቢሲ ተናግረዋል። የሽምቅ ውጊያ። ብዙ ተንታኞች ማዶሮ እና የቅርብ አጋሮቻቸው የሽምቅ ውጊያ ለማድረግ እየተዘጋጁ እንደሆነ ያምናሉ። በመስከረም ላይ የቬንዙዌላ የሀገር ውስጥ ጉዳይ ሚኒስቴር ዲዮስዳዶ ካቤሎ አገሪቱ ለረጅም ጦርነት ዝግጁ መሆኗን አስጠንቅቀዋል። ብዙም ሳይቆይ የማዶሮ መንግስት የቦልቪያን ብሔራዊ ጦር ኃይሎች ኤፍኤንቢ ከዝቅተኛ ማህበረሰቦች የተወጣጡ በጎ ፈቃደኞች የጦር መሳሪያ አጠቃቀም እንዲሰለጥኑ ጠይቀዋል። ስቶሪ እንዲህ ባለው ዘመቻ ቬንዙዌላን ከማዶሮ ጎን ይሰለፋሉ የሚለውን ሐሳብ ውድቅ አድርጎታል። ማዶሮ በወታደሩም ሆነ በህዝቡ ዘንድ ተወዳጅ አይደለም። በዚህም የተነሳ ሰዎች በሽምቅ ውጊያ ውስጥ የሚደግፉት አይመስለኝም። ምንም እንኳ የቬንዙዌላው መንግስት ጦርነቱንና ጸረ አሜሪካን ንግግሮችን እያጠናከረ ቢመጣም ዶክተር ሰርቢን ፓንት ግን ወታደራዊ ኃይል ከዩናይትድ ስቴትስ ጋር ለእውነተኛ ግጭት ዝግጁ እንዳልሆኑ ተናግረዋል። ከጎረቤት ሀገር ጋር ኮሎምቢያ ወይም ብራዚል ጋር የሚደረግ ጦርነት የአገሪቱ ጦር መሳሪያ ስርዓት በጣም ጠቃሚ ይሆናል ካሉ በኋላ ነገር ግን ለአሜሪካ ምንም አይነት ስጋት አይፈጥርም ሲሉ ተናግረዋል። ዘገባው የቢቢሲ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ቤተሰብ ለመሆን ለምሆን የደውል ምልክቷን መጫኑን አይርሱ። ጤና ይስጥልን።